እኔ ምን አገባኝ? በቃ አላረኩትም። እንደዚህ አይነት ፕራንክ መደራረግ አልነበረባችሁም። እንደዚህ ይሻላል። እርግጠኛ ነሽ? የተፈጠረው ነገር ምንም ነገር ቢከብድም ነገሮችን ቀላል ለማድረግ ሞክሬ፣ በጣም ብዙ ነገር በሱ ላይም አድርገሽ አይተናል ናግረዋል። ቪዲዮ ላይ እያማተበ ነበረ። ሶ የማታምኙ ከሆነ አንቺ ደግሞ በራስሽ ምን ማለት ነው? ምን በጣም ከተጠራጠርሽው ጥርጣሬሽን አልጠላም፣ ሴት ነኝ። ግን አዝሜው ከተጠራጠርሽ ካላመንሹ እኔ አልፈልግም ሀይሚዬ፣ ሴት ሴት ነው። ምንም አዲስ ነገር የለውም። ከሴት ጋር እንኳንም ሌላ ሴት አልመጣች። እንኳንም የሆነች እውነት እንደ ሴት የተፈጠረው ነገር በጣም ያናድዳል። እረዳሻለሁ። ግን ደግሞ ያሁኑን ይቅርታ ብለሽ ማለፍ አለብሽ ሀይሚ እዚህ ጋ ካሜራ ማን ሲል ካሜራ ማን የለም ካላችሁ፣ ኤዲት አርጎ እሱ ነው ታምሌል የሚሰራው የሚጭነው፣ ለዛ ነው እሺ፣ የተጠቀመው ማለት ነው። መቼስ እንደው እናንተ ብሩክ ላይ ትበረታላችሁ አይደል? በቂ ከሆነ ሀይሚዬ፣ በጣም ፈርቷል ብሩኬ። እንደምታየው አንቺ እንደምታስበው አይደለም። በጣም ማታምኝ ከሆነ ደግሞ ጠይቄው አቅርበሽ ክርታል ቴክሽ ነው የመጣሁት እኔ ቅርታም ታደረግልኝ እንኳን ይቅርታ አድርግልኝ። እዚህ ልክ ግን ባታካብጩ በጣም ጥሩ ነው ሀይሚ፣ ምክንያቱም አንቺም እኮ ከዚህ በፊት ሁለት ወር ሶስት ወር ቀለበት አድርጌ ምናምን ብለሻል። በጣም ከባድ ነው። ሁለተኛ አላደርግሽም እንደዚህ የምትሆኝ ከሆነ አንቺ። ፕራንክ ስትደረጊ ደስ የማይልሽ ከሆነ ፕራንክ አለመደረግ። ይሄ ያስኬዳል፣ ይሄ ቃላት ያስኬዳል። ብሩህ ጋ ማለት ነው እንደዚህ ስትደረጊ አሁን በቃ ነበር። እሺ በይ። ደግሞ ወንጀለኛ ሁኛ የሰው ሴት አምቀሽ የሰው ባል፣ ለነገሩ ሰው ቤት ሄዳ ነው ሶሲ። አይፈረድባትም ግን እኮ ብሩክ ነው ያመጣት። በሶሲ አይፈረድም እውነት ለመናገር ጠርቻ ነበር እኔ፣ ይቅርታ ንቀ ምንም አልተፈጠረም። ቢያንስ እኮ ፍራንክ እኮ ነው ያደረገው። እውነት ከልብሽ ፍራንክ መሆኑን አይተሹ ቪዲዮውን አይተሹ እንኳን ዛሬ እንደዚህ ከሆንሽ፣ እውነት እውነት ሀይሚ በጣም ትቀኛለች ማለት ነው። ወይኔ እኔም እኔ ምንም ነገር አድርግ እኔ አያገባኝም። እኔ ግን አይ አሁንም ቢሆን ሀይሚ ለጠላቶችሽ እድላት ትክፈች፣ ምክንያቱም ቡታጅራ፣ ሌላዋ ደግሞ አፈቅረዋለሁ ብሩኬን እያለች እየመጣች ስለሆነ እድላት ትክፈችላት። ከዚ ልወጣ ነው በቃ ተወኝ። እሺ ተወኝ። በቃ እኔ በቃ ፕራንክማ አንድ ዓመት ሙሉ መስዋዕትነት የከፈልሽበትን ጥለሽ ከሄድሽ ሁሉም ነገር ውሸት ነው ማለት ነው፣ ማስመሰል ነው የሚባለው ፍራንክም ሆነ ጭቅጭቅም ሆነ ጸበት ማንኛውም ብሩኬ ተረጋግተህ፣ ይችን ነገር ይችን ቀን ማለፍ አለብን። ምክንያቱም መልሳም ፍራንክ እያደረገች ሊሆን ይችላል። የምስትህን ባህሪ አታውቅም። ስልችችን ሳምንት ሙሉ ቀለበት አድርጌያለሁ በህጻንነት ነው ባለማወቅ ነው ብለሽ የሰራሽውን እሳት አስታውሽ ማይሚየ ተያ የራሷ ህይወት አላት ምናምን። ጭራሽ የራሷ ህይወት ካላት እና እኔ ህይወት ውስጥ እንግዲህ ዛሬ ጓግጭ ብላለች። በዚህ መልኩ ከሆነ በፍቃደኝነት ከህይወቴ ወጥቻለሁ፣ ከጨረቃ ፋሚሊ ህይወት ወጥቻለሁ። እኔ አመቋቋም አልችልም ብሩኬ፣ እንደዚህ አይነት ነገር ሲያደርግ ማየት በፍጹም አልችልም ብላለችና እንግዲህ ምን ትሏታላችሁ ቤተሰብ? እንግዲህ ሀይሚዬም ካንዴም ሁለት ሦስቴ በጣም ተስፋ ተስፋ የሚያስቆርጥ ፕራንክ አድርጋለች። እኔ እኩል ነው የምፈርደው ቤተሰቦች። ለማንኛውም ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። እኔ ሴት ናት ወይም ደግሞ ወንድ ነው የሚለውን ነገር አስታክኬ አይደለም የምናገረው። ብዙ ጊዜ በምሰራው ቪዲዮ ሴት ሆነች ሴት ትላላችሁ። እኔ ያንን አይደለም የማነጻጽረው እዚህ ጋር። ኮምፒውተር የማደርገው የተሰራው ቪዲዮ ነው። የተሰራው ቪዲዮ አሁን ብሩኬ የሰራው ቪዲዮ በጣም ይከብዳል። በጣም እሱም ራሱ እንደሚከብድ መግቢያ ላይ ተናግሯል። ብዙዎቻችሁ ያላችሁት ነገር ደርሶታል፣ እያንዳንዱን ነገር አይቶታል። ነገር ግን አንዳንድ ጊዜ ደግሞ ይፈጠራል እንደዚህ አይነት ነገር እናንተ እናንተ ያሰባችሁት ቀለል ያለው ነገር ሚዲያ ላይ ሲወጣ ከብዶ ይገኛል። በጣም ብዙ ሰው የተለያየ ሀሳብ ይሰጥበታል እና የሁላችንም ሀሳብ አንድ አይደለም። ሶ ሁሉም የየራሱን ሀሳብ ሰጥተዋል። ግን እዚህ ጋር አንድናንድ ምንድን ነው ብሩኬ ይሄ ምንም ፕራንክ ያደረገው አንደኛ የሀይሚን ጥንካሬ ምን ያክል ታምነኛለች የሚለውን ነገር ነው፣ በቃ እንድትረዱት የሚፈልገው ሲቀጥል ደግሞ እሷም እኮ ከአንድ ጊዜም ሁለት ሶስቴ ፕራንክ አድርገዋለች። በእርግጥ በፕራንኩ መሀል ጥሎ ዱባ እየሄደበት ጊዜም አለ። ብሩኬ የምናውቀው ነገር ነው። ምንም የተደበቀ ነገር የለም። ሁሉም ነገር ግልጽ ነው። በእርግጥ ማለት ነው አሁንም በቅርብ ጊዜ የማይረሳ ቀለበት አድርጎልኛ ቀለበቱን ግን በሸምን የተቀበልኩት ብላ ፕራንክ ሰርታለች ሀይሚ። ሶ እኛ እኛ አሁን እነሱን እንደ ትክክለኛ ኦዲየንስ መፍረድ ነው ያለብን እንጂ በጣም ሀይሚን ስለምወዳት ለሀይሚ አድልቼ መወገን የለብኝም። በጣም ብሩኬን ስለምወደው ለብሩኬ አድልቼ መወገን የለብኝም እኔ ምክንያቱም እንደዚህ አይነት ነገር አይሰራም፣ እንደዚህ አይነት አስተያየት አይሰራም። ትክክለኛውን ነገር ነው በቃ። የብሩኬ ፕራንክ በጣም ይከብዳል። የሚከብደው ነገር ደግሞ ቤቱ አልጋው ላይ በማድረጉ ብቻ ነው። ሌላ ምንም ሴት አምጥቶ ፕራንክ ማድረግ በሷ አልተጀመረም። አልጋ ላይ ማድረግ በሷ አልተጀመረም። ግን እኛ እነሱን በዚህ ልክ ስለማናቃቸው ነው። በቃ ለዛ ነው እንጂ ምንም አዲስ ነገር የለውም። ቤተሰቦች የምሬ ነው። እና ሀይሚ ደግሞ በዚህ ልክ እውነት ቪዲዮውን አውቀሽ ስሜቱ ምን እንደሆነ ለማወቅ የቡርኬን ስሜት ለማወቅ ምን እንደሆነ አስበሽ ካልሆነ በስተቀር እንደዚህ አይነት ራሱ ቆመሽ ንግግር አያስፈልግም። ምክንያቱም በትናንትናው ጊዜ የፈለገችውን ብትል ስሜታዊ ናት፣ ፕራንክ ውስጥ ነው ያለችው። ዛሬ ግን ይቅርታ ሲጠይቃት እንደዚህ ይህን ያህል ማለት የለባትም። ምክንያቱም ቡርኬ እኮ ፕራንክ ውስጥ ሲሆን ነው መጥፎ መጥፎ ነገር የሚናገረው። ፕራንኩን ደግሞ መሆን ስላለበት ነው ሶ አሁን ሀይሚ ደግሞ እሱ እሷ ቦታ ጅራ ላይ ይቅርታ አርግልኝ ስትለው ጸጥ ብሎ ነው የሄደው። እንደዚህ መጥፎ ቃል ምናምን አልተናገረም፣ ምንም አላለም። እውነት ለመናገር ቪዲዮ የሚታይ ነገር ነው። ይቅርታ አርግልኝም ብላው ሲመጣ እንደዚህ ክፉ ክፉ ቃል አልተናገረም። እውነት ለመናገር ሌላው ቀርቶ ከፋሲል ጋር ራሱ ፋሲል ፊት ራሱ ክፉ ክፉ ቃል አልተናገራትም። እውነት መናገር ለእውነት መቆም እውነት ነው። እዚህ ጋር ነገጠዋት፣ እነሱ አብረው ነው የሚሆኑት። የፈለገ ነገር ሊፈጠር ይችላል ግን ነገጠዋት ቡርኪና ሀይሚ አንድ ናቸው። ዛሬ ስሜታዊ ሆና ብዙ ነገር ትችላለች ግን እንደዚህ ማለት የለብሽም ሀይሚ፣ ምክንያቱም አንቺ እንዲህ ስትይ ሌላ ሰው ይመጣል፣ ሌላ ጠላት ነው የምታመጭው። ገባሽ? አሁን ሰሞኑን ገና እንደዚህ አይነት ነገር ከመስራታቸው አፈቅረዋለሁ ብላ የመጣችሁ ልጅ አይታቸዋል ቡታጅራ ላይ ማለት ነው። ሁሉም ለራሱ ነው የሚኖረው ሁሉም ለራሱ ነው የሚያሰፈስበው። ስለዚህ እንደዚህ አይነት እድሎችን ማመቻቸት የለብሽም። ይሄ ክስተት ከባድ ነው እንደ ሴት ረዳለሁ፣ እንደ ሴት በጣም የሚከብደው እንኳን ለሀይሜ፣ ለእኛ ራሱ ከብዶናል። ግን እየቆየን እየቆየን ስናየው አዳብ ታደረግ ነው። ስለዚህ ሀይሜም አዳብ ታደርገዋለች ብዬ ተስፋለኝ። ዛሬ ይቅርታ አላረግም ብላ አጥላ መሄዷ እኔ አልደነቀኝም፣ ምክንያቱም ያው እሱም ጥሏት ሄዷል ሶ ያንን ብድር ልትመልስ ነው ብዬ ነው የማስበው። በእኔ በኩል ግን ብሩኬ ላይ አሁንም ይገባሃል። እንኳን ጥላ ሄደች ምናምን የምትሏላችሁ ፎከስ የምታደርጓላችሁ ትክክል አይደላችሁ። ትክክል ፍርድ እየሰጣችሁ አለ ለእውነት ፍርድ። የእነሱን ፍቅር የምትፈልጉ ከሆነ የእነሱን አንድነት የምትፈልጉ ከሆነ ሁለቱም ጋር ምንም ስህተት የለባቸውም። አዎ የብሩኬ ፕራንክ በጣም ይከብዳል። ነገር ግን ደግሞ እሷን ፕራንክ አድርገዋለች። ምክንያቱም ስንት ጊዜ ደብቀው ቀለበት አድርጋ ደብቀው ከዛ በኋላ በፊት እኮ ነው ቀለበት የወረወረችለት ወንድ ልጅ እኮ ነው ፍቅረኛው ናት አይደል? እሷ ፍቅረኛ ነው ብላ አስባ አይደል? እንዲ ከሴት ጋር አልጋ ላይ ስታገኘው እንደዚህ የሆነችው። ስለዚህ እሷ ደግሞ ቀለበት አርጌ ቀለበት አርጌ ያለው ብለው የሚሰማውን ስሜት አስቡት። አንድ ወንድ ልጅ ዝም ብሎ ቀለበት አድርጎ ዝም ብሎ ይተዋታል? ብዙ ነገር የሚታሰብበት ታይም ላይ ነበረ። ግን ብሩኬን ቀለል አርጎን ያለው አሁንም ቢሆን ሀይሚ ቀለል አርገሽ ማለፍ መሞክር አለብሽ። አይኖ ሶሲ ጋ ምናልባት ጓደኛው ስለሆነች ብዙ ነገር ልትጠራጠር ትቻለሽ። ሴት ለምን አትጠራጠሪም ብያ አለም፣ ስጠራጠር ግን ደግሞ በጣም ካላመንሽ መጠየቅ፣ በጥያቄ ማታምኝ ከሆነ በምታምኑት ነገር ማስማል ትቻለሽ። ያን ያክል በጣም ምትጠራጠሪ ከሆነ ማለት ነው። ግን ከዚህ ሁሉ እንደዚህ ቆሞ እየተማጸነሽ ይቅርታ ብታደርግለት የተሻለ ነው ብዬ አስባለሁ። ከህይወት ይውጣልኝ ከህይወት እንዲሆነኝ ምና ማለት በፍጹም አያስኬድም፣ አያስኬድም ለምን? ከአንዴም ሁለት ሶስቴ በጣም ልብ የሚጎዳ ፕራንክ አድርገሽው እሱ ይቅርታ ነው ያደረገልሽ። ምንም አላደረግም እንደ እውነቱ ከሆነ ማለት ነው። እኔ እኔ የፈለጋችሁትን ስደቡኝ፣ ግን ስለ እውነት ነው የምቆመው። እኔ ስለ እውነት ስቆም ትክክለኛ ነገር ይሄ ነው። ምክንያቱም የፈለገ ነገር ብሩክ ተበድሎ ይቅርታ ስጠይቀው ነው የሚለው። በቀደም ብቻ ነው ጥሏት ይሄደው። በቀደም ብቻ ጥሏት ይሄዷል። ከዛ ውጪ ሁሉንም ነገር ደስ ባይለውን በሰዓቱ ይቅርታ ተቀብሏል። በማግስቱ ምናምን ቀረ እያለም ቢሆን አብሮ ይመጣሉ። ሶ እንደዚህ ደግሞ በይቅርታ ይቅርታ ልትባይ ተጠርተሽ፣ ሀይምዬ በዚህ ልክ ይህን ያህል የጉሮሮ ቃላት ማውጣት አስፈላጊ ነው ብዬን ያላስብም። ምክንያቱም አንዳንድ ነገሮች ሰው ሲናደድ ይሳሳታል። ሰይጣንን ለማብረድ ዝም ይሻላል ማለት ብዙ እንደዚህ ወጣወጣ ያለ ነገር መናገር አስፈላጊ አይደለም። እንትኑ ፕራንኩ ስሜታዊ ያደርጋል፣ ግን ደግሞ አድሯል። እኛ እኮ ስናድር ነገ ሌላ ሰውን ዛሬ ሌላ ሰዎች ነን ትናንትና ስሜታችን ውስጥ አይደለም ያለ ነው። ስለዚህ ብሩኬ በዚህ ልክ ይቅርታ ሲጠይቅሽ እንደዚህ ምናምን አስፈላጊ ነው ብዬ አላስብም። ምናልባት ወይ ቀጣይ ቪዲዮ ልትሰሩ አስባችሁ ከሆነ ወይም ተነጋግራችሁ ከሆነ ግን ደግሞ ተነጋግራችሁ አይመስለኝም፣ ምክንያቱም ብሩኬ ማርያምን እያለ ነው ተነጋግረው ቢሆን ኖሮ ብሩክ ማርያምን አይልም። ስለዚህ እኔ ፕራንክ ላድርግህ፣ አንተን እንደፈለግኩ ልጨዋትብህ፣ አንተ ግን እኔን ፕራንክ አታድርገኝ ማለት በፍጹም እኔ አልደግፈውም። ይሄን አልደግፈውም። ምክንያቱም አይዲያ ይዞ ሲመጣ ለምን ይዞ ይዞ መጣ? ለምን ክብሯን ዝቅ አረገው? ለምን እንዲሆነ እሷ ይዛ ስትመጣ፣ ሁል ጊዜ በእሱ አይዲያ ነው ቻናሉ የሚያድገው። ስንት ሰው ነው ምላሳቸውን እየጎቱት የሚያወሩት? አይዲያ ይዞ ሲመጣ እንደዚህ ያንገበግባል፣ ያርገበግባችኋል። አይዲያ ይዞ ሲመጣ ደግሞ ዝም ብሎ ፕራንክ ሲደረግላችሁ ምንም የማያውቅ አድርጋችሁት፣ ሁል ጊዜ እሷ ቻናሉን የምትመራው ሁል ጊዜ አይዲያ ያላት እሷ ትላላችሁ። ግን አይዲያውን የምትሰራው ከእሱ ጋር ነው። እሱ ከሌለ እሷ ብቻ ብታመጣው አይዲያው አያምርም፣ አያምርም። ስለዚህ ሀይሚ ቆም ብለሽ አስቢ። የተደረገው ነገር ያናድዳል፣ አያናድድም እያልኩ አይደለም። ግን ይቅርታ፣ ግድ ነው። እንደገና በይቅርታ የተዘጋ ፋይል ወደ ኋላ ተመልሰሽ ከሶስቲ ጋር እንዲነበርክ እንዲነበርክ፣ ይሄ እኔ አልደግፍም። ምክንያቱም ይቅርታ ከተባለ ይቅርታ ነው፣ በቃ የተዘጋ ታሪክ ነው። የታሪክ ድጋሚ ወደዛ ለምን ገባ ለምን ወጣ አይሰራም። ይቅርታ ያደረግሽላት ይዛኔ፣ በቃ የተፈጠረው ነገር እንደዚህ እንደዚህ ነው። ተረተሽ አውቀሽ ወስነ ይቅርታ ያልሻት። ስለዚህ ከእሷ ጋር ሻይ ቡና ማልሻ፣ አወራሽም አላወራሽም፣ የብሩክ ጓደኛ እስከሆነች ድረስ ባትፈልጊም አስመስለሽ መቅረብ አለብሽ እሷ ጋ እሷና እሱ ግንኙነታቸውን በሌላ መንገድ የምትጠረጥሪ ከሆነ ለማወቅ የራስሽን ጥረት ማድረግ ትቻለሽ እኮ ሴት ልጅ ብልሃተኛ ናት ብሩኬ ምን እንዳለው ከዚያ ሴት ጋር ለማወቅ በጣም ቀላል ነው በጣም ብዙ ነገር ብዙ ነገሩ ኦፕን ነው ብዙ ነገሩን ሼር ያደርግሻል በዛ መካከል እንዴት ከእሷ ጋር ልትጠረጥሪው ትችላለሽ በእርግጥ በሰዓቱ እዛ ላይ ፍራንኮ ቦታ ላይ ብዙ ነገር ያስብላል። እንኳን አይደለም አንቺ ኦዲየንስ ብዙ ነገር አስቧል። ግን ደግሞ ከኦዲየንሱ ይልቅ የብሩኬን ባህሪ፣ የብሩኬን ጸባይ የምታቂው አንቺ ነሽ። ለምን አጠገቡ ያለሽው አንቺ ነሽ። እኛ በአይናችን ነው የምናያቸው። አንቺ ግን በእጅሽ የምንዳስሽው፣ በእጅሽ የምትነኪው ነው። በአይነሽ ብቻ አይደለም የምታዩት። እሱ አንቺ ነሽ የምታቂለት ይሄን ነገሩ ማለት ነው። ተመልካች የፈለገውን ነገር ያውራ፣ የፈለገውን ያውራ። ብሩኬ ምንም እንዳይመስልህ አሁንም ቢሆን መለሳ ፍራንክ እያደረገች ሊሆን ይችላል። ስለዚህ ራስህን የማይሆን ነገር መቆጠብ፣ በቃ ራስህን ዝግጁ ማድረግ ለሆነው ነገር መጸጸት ምናምን አያስፈልግም። በቃ ሆነ ሆነ አለቀ። እንዴ ስንት ጊዜ ነው እሷ? እንዴ ቀለበት አረኩኝ ከሱ ጋር ስንት ጊዜ አብራ ቆይታ፣ ቀለበት አረኩኝ ብላ በፊቱ ከሆነ ቀለበት የጣለችው ሞት እኮ ነው። እንድልች እኔ ምን ስራ ይዤ ነው የሚያስብል? ቪዲዮ እኮ ነው። እውነቴን ነው። ስለዚህ ያ ሁሉ ነገር ይቅርታ አርገህላት ብዙ ነገር አሳልፋችኋል። ከዛ በኋላ አሁን ይህንን ቀላሉን ነገር ይቅርታ አልቀበልም፣ በዚሁ ከህይወቴ ውጣልኝ፣ ውጣልህ፣ በፍጹም አይነፋም፣ በፍጹም አይመጣውም። ጭራሹ ነው ማለት ነው። ለምን ብዙ ስህተት ስህተት እንቁጠር ከተባለ ብዙ ስህተቶች ሀይሚ ጋ ስላሉ ማለት ነው። ግን እነዛ ስህተቶች ደግሞ ስራ ናቸው፣ እንደ ስራ ነው እኛ ምንቆጥራቸው ግን አንቺ ደግሞ እንደ በደል ከቆጠርሽው ብሩኬም ተበዳይ ነው። እውነቱን ለመናገር ማለት ነው። ቤተሰቦች እስኪ ለእውነት ፍረዱ፣ ለእውነት ፍረዱ። ማለት ሴት ስለሆነች ወንድ ስለሆነ ምናምን አይደለም። ሴት ስለሆነች ብሩኬ ሀይሜን ለመበደል አንድ ቀንም ተዘጋጅቶ አያውቅም። አንድ ቀን እሱ ይበደላል እንጂ ሀይሜን ከፍ እንድትልለት ሁሌ ነው የሚፈልገው ሁሉ ጊዜ። ስለዚህ እሱ መጥፎ ሳይሆንባት እኛ ለምንድን ነው እንደ መጥፎ አድርገን ብሩኬን የምናየው? ለሀይሜ አንዳንዶቻችሁ የተወስናችሁት ሁላችሁም አደላችሁም። ሶ እያንዳንዱ የመጣው ፕራንክ የሚያስተምር ከሆነ ይሄን ይሄን ተምሬበታለሁ፣ በቃ የኔም ይሄን እንዲደርሶብኛል ብላችሁ ለራሳችሁ ሀሳብ መስጠት ካልሆነ ካልሆነ ግን ላይቭ ላይ ቁጭ ብላችሁ የምትሉት ነገር ሁሉ ደርሶታል። ጣም ይደብራል፣ በጣም ምክንያቱም፣ ይሄንን ህይወቱን እናንተ አትኖሩለትም፣ የሃይሚንም ህይወት አትኖሩትም፣ የብሩኬንም ህይወት አትኖሩትም። ሲጀመር ቪዲዮ አይተን እኛ መሳደብ መብት የለንም። ማንንም ቢሆን የማንቋሸሽ የማበሻቀር መብት የለንም። ግን ስለተሰራው ቪዲዮ ሀሳብ አስተያየት መስጠት መብታለን፣ እንደተመልካች እንደ ማለት ነው። ይህን ያህል ራሱ ተናደን እስከ ጥግ ድረስ እንዲህ መናገር አንችልም። ምክንያቱም ዩቱበር እነሱ ብቻ አይደለም፣ ሌሎችም አሉ። ጥንድ ሆነ የሚሰሩ ብዙ አሉ ብዙ እና እኔ ይሄ ብሩኬ ፕራንክ ምንም ቢሆን ቢከብድም፣ ምንም ቢከብድም ይቅርታ ይቅርታ ነው በቃ አዎ ስተተኛ ነኝ እኔ የምመጣው በከባዱ ነው ተናግረዋል። እያማተበ ነበረ መግቢያ ላይ ስለተናገረ፣ እንዴት ብለን እንዴት ሰው እንዴት አደራ ብትጣላኝም አደራ ተብላችሁ እንዴት ነው አደራችሁ? እናንተ ማትወጡት ቆይ ኦዲየንሶች ማለት ነው ባይናገር እሺ ችግር የለውም ተናግሮ አደራ ብሎ አደራ መብላት ኃጢአት ነው። የምሬ ነው። እዚህ ጋር በቪዲዮ ብናያቸውም ያው በአካል እንደምታውቋቸው ቁጥሯቸው እና አደራ መብላት ኃጢአት ነው። ሁላችሁም በአንድ ሆናችሁ ሰላም ለመፍጠር መሞከር አለባቸው። ዛሬ ጥላው ስለሄደች ይገባሃል፣ ይገባሃል አይባልም። ነገ ምን እንደሚገጥምሽ አንቺ አታውቂም። ነገ እኮ እነዚህ ልጆች ዞሮ መገናኘታቸው አይቀርም። ምንም ቢሆን ምን ከቤተሰብ ጋር ተሳስረዋል። ምንም ቢሆን ስራ ሊያፋጃቸው፣ ሊያጣላቸው፣ ከዚህ በላይ ሊደርስባቸው ይችላል። ግን እነዚህ ልጆች እመንም መቼም አይለያዩም። መቼም ሌላው ቢቀር ቤተሰብ አለ ቤተሰብ አለበት። ሌላው ቢቀር እና ሃይሚሻዬ የኔ ቆንጆ አነጋገርሽን ስትናደጅ ቆጠብ፣ ለባልሽ ክብር በቃ ማለት። ብሩኬ እኔ ሲናገር አይዋለሁ። ፕራንክ ላይ ሲሆን ይናገራል። ፕራንክ ላይ ሲሆን ግን፣ በኖርማል ጊዜ ሀይሚን የሚያንቋሸሽ ነገር ተናግሮ ሰምታችሁ ታውቃላችሁ? ቤተሰብ ለእውነት ለእውነት ፍረዱ በኮመንት ስር ለእውነት። እኔ አሽቃባጮቹን ያልሰማችሁም ግን ለእውነት የምትፈርዱ የእውነት አላችሁ። እናንተ ፍርዱን ሰጥቻለሁ። ብሩኬ በኖርማል ጊዜ ሃይሜን አንቋሿት ዝቅ አድርጓት ያውቃል አያውቅም። ፕራንክ ላይ ግን ይነገራል፣ ምክንያቱም ፕራንኩን ሆኖ መገኘት ስላለበት ለዛ ብቻ ነው። ምንም አዲስ ነገር የለውም። ሀይሚዬ ነገ በተስፋ በይቅርታ እንደምትመጪ ተስፋ አድርጋለሁ። መናደድሽን ምናምን አይኖ ትክክል ነሽ፣ እንደ ሴት ያናድዳል። ግን ደግሞ ስለምትወጁ ስለምታፈቅሪው ነው። ይሄ ነገር እንደዚህ ስሜቱ የተሰማሽ ደስ ይላል፣ ግን ደግሞ ራሽ መጉዳት የለብሽም። ብሩኬ ያንቺ እና ያንቺ ብቻ ነው፣ ከአንቺ ውጭ ማንንም አያይም። እና ውድ ቤት ሰዎች መልካም እና ውድ ቤት ሰዎች ለዛሬ ያየሁት እይታ ይሄን ይመስላል። እይታዬ የማይመቻችሁ ሰዎች ይቅርታ፣ እይታዬን ደግሞ የተስማማችሁ ሰዎች ኮመንት ስር ጻፉልኝ። ሁላችንም በተለያየ አንግል ነው የምናየው፣ የሁላችንም አንድ አይነት ስሜት አይኖረንም። ውድ ቤት ሰዎች ሁላችሁም የራሳችሁን ነገር ማው መጻፍ ትችላላችሁ። አመሰግናለሁ። መልካም ምሽት። ባይ ባይ